ዛሬ ደግሞ በድጋሚ ቀለል ያለች የጣት ቀለበት ይዤላችሁ ብቅ ብያለሁ። ያለው እንደምትመለከቷቸው እዚ ጋር የተለያዩ ዲዛይን ያላቸው የጣት ቀለበቶች አሉ። እንግዲህ ከነዚህ ውስጥ አንዷን አውጥቼ ለናንተ የማሳያችሁ ይሆናል። አባይ ብያለኝ የነበረው በአንቺ ላይ የሚገዙ ሴቶች ከመጡ ቅናሽ አደርግላቸዋለሁ ነው ያለው። መግዛት የምትፈልጉ ቁጥሬን አስቀምጣለሁ አናግሩኝ። ከሄዳችሁ የምትፈልጉትን ትገዛላችሁ ማለት ነው። ምክንያቱም ያው እንደሰማችሁ ሰውዬው ቅናሽ አደርግላችኋል ማለት ነው በእኔ ላይ ከሄዳችሁ

ያለ ደረሰኝ ከደረሰኝ ጋር ያው እንደሰማችሁት ነው፣ 1362 ሪያል ነው ያለው። ስለዚህ ያው ልዩነት አለው ማለት ነው። ከደረሰኝ ጋር እና ያለ ደረሰኝ ስንገዛ በጣም ልዩነት አለው። አሁን እቺ ትንሽ ስለሆነች ነው እንጂ ብዙ ወርቅ ማለት ግራሙ ከፍ ያለ ስንገዛ የደሪባው በጣም ብዙ ብር ነው የሚመጣብን። ስለዚህ እንግዲህ አማራጩ የእናንተ ነው። በምን እንግዛ በምን እንግዛ የሚለው ውሳኔው የእናንተ ነው ማለት ነው። ነገር ግን የዚች የሁለት ግራም ዋጋ እንደሰማችሁት ነው ማለት ነው። አሪፍ ናት፣ ለኛ ለማጌጫ ቆንጆ ናት ብዬ አስባለሁኝ። ምክንያቱም አሁን ሰዓት ላይ ስንሸጠውም በዛው ልክ ስለሆነ ማለት ነው። መሸጥ ብንፈልግ ውድ ነው እና ውዶችዬ፣ ይሄንን ይመስላል እ ኢንሻላህ ደግሞ ቀለል ቀለል ያሉ የጆሮ የጣትና የአንገት ለእኛ የሚመጥን ለመዳም ቅመሞች ይዤ እመጣለሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ ሸርማ አድርጉት ላይ የጓደኞቻችሁ አዲስ ከሆናችሁ ለቻናሌ ሰብስክራይብ እያደረጋችሁ የዜድ ገጠሪዋ ቤተሰብ ሆኑ። ሁላችሁንም እጅግ አድርጌ አመሰግናለሁ ለምታበረታቱኝ።